አራ ሩታና ብርሽ ሌላ ሶስተኛ አራተኛ ወገን እያስገባቸው እንደ ተዳራችሁን ብትንትንትን እናታደርጉት ምንም ፋይል ምናምና የሚባል ነገር ምንም የለም። ነገር ግን ሁሉ ሰው እንደዚህ የሆነ አሁን እናንተ አብርሽና ሩታ ብቻችሁን እንኳን እኮ ብትሰሩ የምትችሉ ልጆች ናቸው። ወይም ደግሞ ይሁን አላደል ሲኒንሽ ነገር መሰራት የሚችል ግን እዚህ ጋር የሆነ እዚህ ፍቅር እንደዚህ የሆነ ፋይል አለ ምናምን ምናምን እያሉ እንደዚህ ይዞላችሁ የሚመጡን ሰዎች ሁሉ መቀበል ጥሩ አይደለም። ማለት በቃ ባል የሆንን ሰው እንደዚህ በሌላ ሰው እንትን ማለት ወይ ደግሞ ሚስት የሆነችን ሰው በሌላ ሰው ብቻ ይደብራል ይሆን አንዳንዴ የሆኑ ሰዎች እኮ በትዳር ውስጥ መብት የሌላቸው ሰዎች ናቸው። ገባችሁ አይደል? አሁን ላይ ግን ከእናንተ እያየሁ ያለሁት ምንድ ነው ሌላ ሶስተኛ ወገንም በእናንተ ህይወት መምራት እንደሚችለው ደግሞ መብት እንዳለው እያሳያችሁ ነው ያላችሁት ማለት ነው። ይህ ደግሞ ልክ አይደለም። ይህን ነገር ማንም ከእናንተ ውጭ በትዳራችሁ እንደማይመለከተው አሳይታችሁ ሩቲን በቃችሁ፣ ከዚህ በላይ ከዚህ በላይ ይደብራል። የምር የሆነ በትዳር ላይ ሆናችሁ ምናምን ሰው እንዳያምናችሁ ነገር እያደረጋችሁ ነው አሁን ላይ። አንዴ ነብሰ ጡር ነኝ አንዴ አሁን ሌላ ሰው እንደዚህ ነው፣ አንዴ አብርሽ የሆኑ ሌላ ህይወት ነበረው መጣች ሄደች። እኔ የምትሰሩ ምን ችግር የለብኝም፣ ከስራችሁ ጋር ችግር የለብኝም። ነገር ግን እንደዚህ ሶስተኛ አራተኛ ሰው እያመጣችሁ የሆነ ጊዜ ሩቲን ማሰደብ ወይ ደግሞ ሩቲን አንገቷ እንዲደፋ ማድረግ ወይ ደግሞ አሁን ላይ ደግሞ አብርሽ የሆኑ ነገር እንደሆነ እንደዛ ማድረግ ልክ አይደለም። ቢበቃቸው አሪፍ ነው። ባይነኝ ነኝ ምንም ፋይል ምናምን ምናምን እያላችሁ እንትን አትበሉ፣ ልክ ስላልሆነ ማለት ነው። በተረፈ ግን አንዳንድ ልጆች የምር የምትጨነቁ አላችሁ። አንዳንዶቻችሁ ደግሞ ስቲል እስካሁን ድረስ ምንም ነገር ቢሰሩ አብራችሁ ያላችሁ አላችሁና እናንተ ሳላደንቅ ማለፍ አልችልም። የምሬ ነው። በጣም ጀግና ናችሁ። ስማ ምንም ነገር ቢሰሩ አቋማችሁን ዘለፍ ሳታደርጉ እስካሁን ድረስ የሚሰሩትን ነገር እየደገፋችሁ ባደግፉም ቢሆን ከመሳደብ ዝምታ መርጣችሁ ያላችሁ አላችሁና ለነዚህ ለነዚህ የቶቻችሁም እያሰባችሁ በፍቅር ብትመጡላቸው ጥሩ ነው ባይ፣ እንደኔ እንደኔ ማለት ነው። በተረፈ አዲስ ነገር እስኪፈጠር አብረና ያለን ወዳችኋለሁ። መልካም ጊዜ ሆንላችሁ ባይ።